የዛሬ እንግዳችን ረኡፍ ሰላል ሞቅ ባለ ሞራል ተቀበሉልኝ። አሁን አንተ ሳይክ ፈረንጅ ነ የመኒ ፈረንጅ አይደለም፣ እና አበሻ ነው አረብ አረብ ፈረንጅ አይደለም ማለት ነው። አዎ እኛ እኮ ከኢትዮጵያ ውጭ ያሉን በሙሉ ፈረንጅ ነው የምንለው። በተለይ ቀይ ከሆነ። ለኢትዮጵያውያን መልእክት ማስተላለፍ ከፈለክ ዶክተር በራቢ አጭር መልበስ እንዲከለክል እፈልጋለሁ። ለሴቶች አዎ። ለምን ራቁታቸውን እየሄዱ ትላልቅ ሰው እያያቸው። ምን አይነት ልብስ እንዲለበስ ነው አንተ ፍቃድ? ትልቅ ቀሚስ፣ ሰውነት የሚሸፍን ስነስርዓት ያለው ቀሚስ መልበስ የኛ ኢትዮጵያውያን ባህል ነበረ። በተለይ ከተማ ላይ ግን አሁን የት እንደገባ አይታወቅም። ኢትዮጵያዊ ውበታችሁን የሚያሳየን ቀሚሳችሁ ናፍቆናል እና ቀሚስ እየለበሳችሁ ተዋቡልን ለማለት ነው። አንድ የምናደርገው ማህበራዊ ምርምር አለ። እንኳን ደህና መጣችሁ? አሁን አይንህን መፍታት ትችላል። እዚህ ዳር ላይ ያለችው ምንድነች ትንሽ መሀል ላይ ያለችው ምንድን ነች? በዛ ዳር ያለችን አያት፣ በዛ ዳር ያለች ምንድነች? ታላቅ ሶስቱም ግን አንድ ላይ ምንድን ናቸው? ሰው ናቸው። አመሰግናለሁ። የመጀመሪያውን ፈተና አልፋል። አላለፍክም የሚለውን መጨረሻ ላይ ነው የምናወራው። አሁን ምጠይቅህ ባንዲራ ያስከው ለማን ነው? ለእኔ ነው፣ ለራስ ነው ማለት ምን ማለት ነው? የስምን ትርጉም ታውቀዋለህ? አዛኝ ማለት ነው። ስምን ግን ያወጣል ማነው? እህቴ ስንት ዓመቷ ነው? እህቴን አልቆም፣ የወንድሜ። አይ ሴቶች እድሜ አይታወቅም። ሰፈር ኬት ነው? አሁን ኮዬ ፈጬ ነው። ኮዬ ፈጬ ምን ትሰራለህ? አሁን አንተ ኪራይ ተወዷል። የት ነው ቤት ኪራይ የተወደደው? አሁን ሜክሲኮ ተወዷል። አሃ ቦለም ጋይል ተወዷል፣ ቦሌ ተወዷል። ስንት ነው ኮዬ ፈጬ? አምስት ሺህ ነበር። እሺ፣ ከዛ ስምንት አረጉብን። ቃሉ ራሱ አይብታል። አሁን ብር አዘጋጅታል። ዛሬ በደም ብር እንዴ? ይህ ሁሉ የመጣው ሰው ኮ ሲያጨበጭብ እኮ ይከፈለዋል እና ቆይ ካልከፈልካቸው በኋላ አላጨበጭብ ቢሉስ? የራሳቸው ጉዳይ። ዳቦ ተወዳለ ትልም የልኮ ዘናለ ታውቀዋለህ። ብዙም አልቆሙ ግን ታየዋለህ። ዳቦ ሲጋግሩ አይተሃቸዋል? የሚገርም ነው ጋሸቱ። መንፈሳዊ የተሰኘ አዲስ ቻናል ከፍተናል ለሁሉም ኢትዮጵያውያን የሚሆን ደግሞ አለማዊ ቃላትን የሚያስተምሩ አፋቸውን ሕጻናት እንዲፈቱ ኢትዮጵያዊ በሆነ ስነ ምግባርና ስብዕና እንዲያድጉ በሚል ቪዲዮዎችን እያመረትን ነው። ሲመቻችሁ ቼክ አድርጉት። ይህን ዳቦ በጣም በእውነት ቀምሰው አታውቅም። በእርግጠኝነት ጋብዛሃለው። አላለ ሁሉም ጋብዛቸው፣ ቀበዛቸው እንጂ። አይ እኔ እናንተ ብቻችንን ነው የምንበለው። ብቻ ማብለት ደስ አይለኝ። ሰው ይሄ በልቶ አያመሰግን፣ ይሄ ሰው አሁን ይረሳል። ምንም ችግር የለው። ለማያመሰግን ነገር ለምን ዳቦን ታበላለን? ይር ነው ምንድ ነው አጅ ይር አሁን ትበላላችሁ ስላልካቸው እኮ ነው የሚያጨበጭቡት፣ እንጂ አሁን ሀይር ምን እንደሆነ አያውቁም? እኔም አላውቅም ሀይር ምንድን ነው? ጥሩ ነገር ነው፣ ጥሩ ነገር እነሱ ባይደሰቱ ደስ ባይመስሉን፣ አላ ያመሰግነኛል ፈጣሪ ደስ ይለዋል። ይህንን ዳቦ ለተለያየ መርሃ ግብር ብታዙ በዘቢብ የሚጋገር ሀበሻ እኮ ዘቢብ አይል፣ ሀበሻ ዘቢብ አያውቅም። አዎ፣ የለም የለም፣ እዚህ ዘቢብን ለዓለም ያስተዋወቀ ነው እኛ አይደለንም እንዴ ኧረ አይደለም የምን ነው እሺ ኢትዮጵያ ለዓለም ያስተዋወቀችው ምንድን ነው ዶሮ ወጥ አንድ ሽሮ ሁለት ስጋ ወጥ ያስ ሶስት አይቤ አዎ አራት ቆጮ አምስት ክትፎ ስድስት ፍርፍር ሰባት እንጀራ ስምንት ዳቦ አንድ ዋን ነው ቡና ቡና የተወለድከው የመን ነው? አዎ። እንዴት ወደ ኢትዮጵያ ልትመጣ ቻልክ? ጦርነት አለ። የት የምን የምን ጦርነት? ሶዲያና የመን የማን? ኦ መቼ ነው የጀመረው? ከድሮ ነው። እና እናንተ የምትኖሩበት አካባቢ ጦርነት ነበር? አዎ። ጦርነት ሲዋጉ የሚያመጣው ጉዳት አለ? አለ። ምንድን ነው ጉዳቱ? ይሞታሉ። ነው እንዴት ይገላል? ሰው ሰው ነው። ጦርነት ሽጉጥ ነው? ሽጉጥ ነው። እሺ። እሳት አለው? እሳት አለው። ጥይት። ጥይት ምንድን ነው ስሙን በአማርኛ? ለቆ የሚተኮስ ነገር ነው ግን ሲተኮስ ሰው ምን ይሆናል? ይሞታል። ጦርነት ሲኖር ህፃናት ምንድን ነው የሚጎዱት? ይራባሉ፣ ቤታቸው ይፈርሳል፣ ይሞታሉ። ለምን ይራባሉ? ዝም ብለው ማሳ ውስጥ ያለውን እያጨዱ አይበሉም እንዴ? እንዴት ይበሉታል? ጥሪ አስፈጭተ ሆኗ፣ በስነ ስርዓት እንዴት? ወፍጮ ቤቱ ይፈርሳል በጦርነት። ስለዚህ እህል ማስፈጨትም አይቻልም። ቴሌቪዥን ላይ ሳይ ማለት ነው ጦርነት አካባቢ ዛ የመን ሶሪያ ምናምን ያሉ ህጻናት ልብሳቸው ቁሽሺ ብሎ ነው የማያቸው። ልብሳቸው ለምን ደግሞ ያጥቡት? ውሃ የለች። ወንዝ ሄደው አያጥቡ? ያጥቡ። ወንዝም እኮ ተበላሽቷል። በምን ይበላሻል? ወንዝ ይቆሽሻል። ማንም ያቆሸሸው? ጦርነቱ። እንዴት አድርጎ ደም። እስኪ በአረብኛ ጦርነት መጥፎ ነው፣ ህፃናትን ይጎዳል፣ እባካችሁ አትዋጉ። በል እስቲ ሀረል ሀርብ እንድትፋሉ ኢልክቶር ስኻራት ላት ፋሉ ኪዳ። አረብኛው ገብቷችሁ ነው? አሁን ምንድን ነው ያለው? እስኪ ይተርጎ መጀመሪያ ምንድን ነው ያለው? እማዬ፣ ይሄ የምታደርጉት ድርጊት ጦርነት ህፃናትን ስለሚጎዳ ባካችሁ ጦርነቱን አቁሙ። ተመልካቾቻችን እንግዲህ ጌሙ እንደቀጠለ ነው። መሀል ላይ ያለችው ምንድን ነች? ትልቅ ሰው። ትልቅ ሰው በጣም ግሩም። በስተቀኝ ያለችው ምንድን ነች? ትንሽ ትንሽ። ምን ትንሽ ሰው? ትንሽ ሰው። እሺ፣ በዛ ጋር ያለችውስ ትልቅ ሰው? ትልቅ ሰውማ መሀል ላይ ያለችው ነች ያልከው። አ ከቺ ትበልጣለች። የቷ ከዚች ስለምትበልጥ እቺ ትልቅ ሰው ነች። ስለዚህ እሷ ትንሽ ሰው አልናት እሷን ትልቅ ሰው አልናት እሷንም ትልቅ ሰው አንተ አሁን ያወዳደርከው ቁመታቸውን ነው እንጂ ሶስቱ ምንድናቸው ሰው በህጻናት ንጹህ አእምሮ ውስጥ የሚታወቀው ትልቁ ማንነት ሰውነት ነው እድሜያችን ሲጨምር ስናነብ ስንሰማ ብዙ ነገር ተጭኖብናል እና ሰውን ስናየው መጀመሪያ የምናየው ወይ ሃይማኖቱን ነው። እንትን ለብሳለች በቃ እሷ ሙስሊም ነች። እንትን ለብሷል እሱ ክርስቲያን ነው። እሱ ኦሮሞ ነው። እሱ ትግሬ ነው። እሱ ኢትዮጵያዊ ነው። እሱ የመኒ ነው። ኮሩን ውስጡን፣ እግዚአብሔር የሰራውን ትክክለኛውን ማንነት ካየን እርስ በርስ መባላት፣ እርስ በርስ መለያየት፣ እርስ በርስ መጨራረስ አቁመን ወደ መረዳዳትና ወደ ተፈጠርንበት አላማ እንድንመለስ ያግዘናል። ና ለልጆቻችሁ የሰውን ሰውነት ብቻ ንገሯቸው። ስንት ቋንቋ ማውራት ትችላለህ? ሶማሊኛ ትንሽ እሞካክራለሁ። እስቲ በሶማሊኛ ነው ነገር በል። ፊያንጣዬ ምን? ፊያንጣዬ። ፊያንጣዬ ምን ማለት ነው? እንደት ነህ ማለት ነው። አንተ ደግሞ ደህና ነህ ማለት አለብኝ። አዎ። እስቲ አውርደን እስቲ አውርደን። እሺ፣ ሌላ ቋንቋ ምን ትችላለህ? ኦሮምኛ ብዙም አልችል። በል እስቲ። አቃም ነጋ። ሌላ ምን ትሞክራለህ? ምን? አረብኛ። አረብኛ ቋንቋ። ከጓደኛ ጋር ብትጣላ ትታረቃለህ? አንተ ነህ ይቅርታ የምጠይቀው ይስ እሱ ጋር እሱ ነው እነሱ ካልጠየቁስ እንዳረገ እናቸዋል ትላቸዋለህ እነሱ አጥፍተው እንዲ በእነሱ ጥፋት አንተ ለምን ይቅርታ ትጠይቃለህ? ምንም ችግር የለው አይ ትልልቅ ሰዎች እኮ አሁን አንዴ ከተጣሉ በኋላ በፍጹም አይታረቁ ስለዚህ መታረቅ ከባድ ነው ማለት ነው ቀላለ ታዲያ ለምንድን ነው የማይታረቁት ትልልቅ ሰዎች አላቅላቸው አታቅላቸው ቆራሽ ስታድርግ ምን መሆን ነው የምትፈልገው? ዶክተር የሕጻናት በነፃ ማከም። ለምን ድሀዎቹን ብር ካልሆነ እኮ በነፃ አክማችኋለሁ? ይኸው ልንገር፣ እኔ ረውፍ በነጻ አክማለሁ ካል ሁሉም ሰው መጥቶ በነጻ አክመኝ የሚል ብር ቢኖርም በልብሱ አውቀዋለሁ ነው። ሳትማሩ አለቀባችሁ፣ አይገርምም? እንደ ቀልድ ዓመት ሆነ። የመሰረታዊ ቪዲዮ ኤዲቲንግ ስልጠናችን ታህሳስ አራት የመጨረሻው ቀን ነው። በመጨረሻው ዙር ተመዝግባችሁ ኤዲተር የመሆን ህልማችሁን ለማሳካት በአካል ኤዲቲንግ መማር የምትፈልጉ በ0975 51 63 60 ደውሉና የመጨረሻዎቹ ተማሪዎች ሁኑ። ታህሳስ 24 የመጨረሻው ቀን ነው። እሺ አሁን አንድ ሚሊዮን ብር ድንገት ብሰጥህ ምን ታደርግበታለህ? ለእናቴ ቤት እገዛላታለሁ። አምስት መቶ ሺህ ብር ብሰጥህስ ጤፍ እገዛበታለሁ። የአምስት መቶ ሺህ ብር ጤፍ ልትነግድ ነው። አስር ሺህ ብር ብሰጥህ ምን ታደርግበታለህ? ስኳር እገዛበታለሁ። ስኳር ምን ያደርግልህ? ኩንታል ስኳር ገዝተህ። አይ ዝም ብሎ አሁንም መግዛት አሁንም መግዛት አሁንም መግዛት አይሰለችም እንዴ? አሁን የተወደደው ነገር ምንድን ነው ሱቅ ላይ ስኳር? እሺ፣ ለምስኪኖች ብር ብታገኝ ምንድን ነው የምታደርግላቸው? ቤት እገዛለሁ። እሺ። ያሉትን እቃ አሞላለሁ። እሺ። ከዛ ምግብ የሚሸራሩት እሰጣለሁ። እሺ። በአስር ሺ ብር አንድ ኩንታል ስኳር እገዛለሁ። ሲሚሊ ስኳር ላይ ነው። እናትህ መቼ መቼ ነው ሜካፕ የምትቀባው? ሜካፕም ተቀብታ ማታቅም ተቀብታ። አንድ እናት ልጇን ከትምህርት ቤት ለማውጣት ስትሄድ ምን አይነት ልብስ ነው መልበስ ያለባት? የፈለጊውን ፏ ብላ ቆንጆ ሆና ተኳኩላ ተውባ ነው መሄድ ያለባት ወይስ አይ ባላት አይፈቀድም? አንዳንድ ልጆች ታዲያ ለምንድነው እማዬ ትምህርት ቤት ስትመጪ ፏብለሽ በጣም ዘንጠሽ ካልመጣሽ እንዳት መጪ? እናታቸውን ስለማይወዱ የሚወዷት ከሆነ እናታቸውን እንዴትም ሆና ብትመጣ መቀበልና መደሰት አለባቸው ማለት ነው። የምን ትናፍቃለች? የምንም ትናፍቀኛለች። አዲስ አበባ ትናፍቅ። አዲስ አበባ ግን የኖርክባት ነው። መናፈቅ ማለት እኮ ከዛ አካል ስትለይ የሚመጣ ስሜት ነው። ጦርነት አለ፣ ምንም ማድረግ አይቻልም። እስቲ አሁን አንድ ዋይት ቦርድ አመጣልሃለሁ፣ ማርከር እሰጥሃለሁ፣ የስዕል ችሎታ ይፈተናል። እሺ፣ እሺ። አሁን መጀመሪያ የእናትህን ቤት ትስላለህ፣ ከዛ ያባቴን ቤት። ለምን ለሁለቱ አንድ ቤት አይበቃም እንዴ? ያኛው ከፈረሰው ባያኛው ይጠቀማል። አይገርም። ቤቱ ለምን ይፈርሳል እንዴ? ጦርነት ከላይ ይፈርሳል። ስማ ቤቱን ልቀባ። ገና እኮ ስላልጨረስክም፣ ገና ትምህርት ቤት እንስላለን፣ ኳስ ሜዳ እንስላለን፣ የምትጫወትበትን። ጨረስክ? በጣም አሪፍ። እዚህ መንደር ላይ ለመኖር የግድና ወሳኝ የሆነው አስፈላጊ አንድ ነገር የማይተካው ነገር ምንድን ነው? እስኪ አንድ ጊዜ ድገሙት ሰልሱት። በትክክል ተመልሷል። ሰላም ነው። እዚህ ሰላማዊ መንደር ላይ ጦርነት ቢነሳ መጀመሪያ ሰው አይኖርም። ከዛ ጦርነት ሲኖር ቤት ይኖራል፣ ራው አይኖርም፣ ቤቱም ይጠፋል፣ ይፈርሳል። ጦርነት ሲኖር መኪና ይኖራል አይኖር አይኖርም መኪናውም ይነዳል ይቃጠላል። ጦርነት ሚኖር ትምህርት ቤት ይኖራል አይኖርም፣ ትምህርት ቤቱም ይጠፋል፣ ይቃጠላል፣ ይወድማል። ኳስ ሜዳውም ይቆፈራል፣ ይታረሳል። መረቡም፣ ጎሉም፣ ኳሱም ሁሉም ይጠፋል። ጦርነት ሲኖር መናፈሻ ሄዶ መዝናናት አበቦችም ማየት ይቻላል። ስለዚህ ጦርነቱ መናፈሻውንም እንዲህ እንደምታዩት ያጠፋዋል። ጦርነት ሲኖር ሰዎችም ይሰደዳሉ አይደለ ከዛ አካባቢ አካባቢያቸውን ጥለው ተሰደው ወደ ሌላ ቦታ ይሄዳሉ ማለት ነው። ስለዚህ እንግዲህ አንዱ ትልቁ እዚህ ጋር የምናየው ነገር ትምህርት ቤት መገንባት፣ ቤት መስራት፣ መኪና መግዛት፣ ትዳር መመስረት ሁሉም ከምን ቀጥሎ ይመጣ ነው። አንድ ቤት ለማቆም አርባ ዓመት ፈጀ፣ ድንጋዩም ተፈልጦ ጣራውም ተበጀ፣ ወለሉም ሲነጠፍ ቀለሙም ሲቀባ የእናት ያባትም ወዝ አብሮ ፈሶ ገባ። ለማፍረሱ ጊዜ ሰከንድ አልፈጀበት፣ የአርባ ዓመት ድካም ባሩድ አረፈበት። ጦርነት እንዲ ነው ውሉ አይጨበጥ፣ ትውልድ የሚመርዝ ለበቀል የሚሰጥ፣ ትርፉ ባዶ ብቻ አመድ ያሞቀናል አስታቅፎ ጉልቻ። አሁን ቻሌንጅ ላደረጋቸው ነው። ከፊት ወንበር የተቀመጡ አስራ ሁለት ሰዎች አሉ። ገንፎ የማይወዱና የሚወዱም አሉ። የሚፈቀድላችሁ ሁለት ሁለት ጉርሻ ብቻ ነው። ቀምሳችሁ እርግጠኛ ነኝ መብላት ትፈልጋላችሁ። መድገም የፈለገ ሰው እዚህ ጋር የምታዩት ባርኮድ ለመጽደቅ የዘለቄታ በጎ አድራጎት ድርጅት ይሰኛል። በውሃ ጥም እጅግ የሚያሳዝን ስቃይ ለሚሰቃዩ ሰዎች የውሃ ጉድጓድ ለመቆፈር መንገድ የሌላቸውን እናቶች ደግሞ መንገድ እንዲሰራላቸው ገቢ ያሰባሰብ ነው። ስለዚህ አንድ ጉርሻ መቶ ብር ዶኔት ያደርጋል ማለት ነው። ከዛ በፊት ለመጽደቅ ማለት ወይም የውሃው ችግር ምን ይመስላል የሚለውን አጭር የ30 ሰከንድ ቪዲዮ እናሳያቸው። ነፍሰ ጡር ስምንት ወር እንደዚህ ሆኜ አንድ ሁለት ሰዓት መንገድ ሄጄ ነው ውሃ መቀደው

ከአህያ ጋር፣ ከውሻ ጋር ዋጡ እርግጠኛ አረ ነ እነዚህ ወገኖቻችን የተሻለ ውሃ እንዲጠጡ በየቤታቸው ያላችሁ ተመልካቾቻችን ለተማሪዎች መቶ ብር ወላጆች ደግሞ እግዚአብሔር በባረካችሁ መጠን ይሄን ባርኮድ ስካን እያደረጋችሁ ወይም እግዚአብሔር ቢፈቅድልንና ብንኖር ስራውን ሰርተን በተግባር ንጹሕ ውሃ ሲጠጡ ደግሞ ለእናንተ እናሳያችኋለን። ይህንን እንድናደርግም ደግሞ በጸሎታችሁ አግዙን። በቀጥታ ወደ ገንፎ ቀመሳውን እንሄዳለን። ቅምሻ ፕሮግራሙ አልቋል። ገንፎ አልወድም ያሉን ሰዎች አሉ። ከነሱ ነው የምንጀምረው። አስተያየት እንዴት ነው? ስቀምሰው አሪፍ ነው። መድገም ትፈልጋል? አንድ ጉርሻ ትደግማለህ? እፈልጋለሁ። ኦኬ። ያቺን ነገር አያት እስካን አርግና፣ ደረሰኝ ስታሳየን ትደግማለሽ። ቀመሱት፣ ገንፎውን? ቀምሼዋለሁ። እንዴት ነው? በጣም ጥሩ ነው። ምኑ ተመቾት? ሁሉም፣ ቂቤውም ገንፎውም። ገንፎ አትወድም ትወዳለ? አንተ በጣም ነው እንደው አንተ መመስከር ትችላል። እህሉን እንዴት አገኘው? በጣም ቆንጆ ነው። በጣም ደስ ይላል። ሁለት ልጆች አሉኝ፣ ሶስተኛ ልጅ ነው ያስመኘኝ። አብሬ ቁጭ ብዬ መታረስ መታረስ ያማረኝ። በጣም ቴስቲ ነው፣ ደስ ይላል። በጣም ቆንጆ ነው። የሚወራወሬ እውነት ነው ውሸት ነው? እነዚህ ሰዎች የሚመሰክሩት ከልባቸው ነው የሚለው ማወቅ ከፈለጋችሁ በ0970086608 ደውላችሁ አንዷን ኪሎ ወስዳችሁ ቅመሷት የገንፎና የአጥሚት እህልን እጅግ በጣም በሚገርም ጣዕም በተመሰከረላቸው ባለሙያዎች ይዘንላችሁ ቀርበናል። ሽልማት ወደሚያስገኙ የሚያስገኙ ጥያቄዎች ልንሄድ ነው። ነገር ቢበዛ በለው ነገር ቢበዛ ዳሽ ባህያ አይቻልም። ሞኝና ወረቀት ሞኝና ወረቀት የያዘውን አይለቀውም፣ የያዘውን አይለቀውም። አመድ በዱቄት፣ አመድ በዱቄት፣ አመድ በዱቄት ይስቃል። ሰርገኛ መጣ፣ ሰርገኛ መጣ ሰው አማርኛ አስተማሪ ነበር እንዴ? ስምንት ሺህ ብር ደርሰሃል። ጆሮ ለምን አታድግም ቢሉት ጆሮ ለምን አታድግም ቢሉት ጆሮ ለምን አታድግም ቢሉት፣ የሰማበት የለኝም መሰለኝ። አይደለም፣ በቃ ሰውም ትራንስፖርት ላይ ብሎ ስለፈኝች የህዝብ ታክሲ ላይ ነ ረዳቱን አገናኘኝ ላውዱን አጥፋውና ሄሎ፣ ሰላም ነው። አለው። ማነው ስም? ግርማ። እኔ ኮሜዲያን እሸቱ እባላለሁ። ዶንኪ ትዩብ ታያለህ እንዴ? መልሱን ልንገራችሁ። አልተመለሰም። እሺ፣ ጆሮ ለምን አታድግም ቢሉት ጉድ እየሰማው በምን ልደግ አለ፣ ይባላል። ረዳቱ ለያዝህ ለያዝህ ብሏል። ኮሜዲያን እሸቱ በሉልኝ። እና ሴዜ ግን ዶንኪ ዩቲዩብን ሰብስክራይብ አድርገህ ነው መገናኘት ያለብን በሉት። አራት ጥያቄ መልሰሃል፣ አምስተኛው አልተመለሰም። ስለዚህ የምታገኘው ስምንት ሺህ ብር ነው። የመጨረሻ አንድ ጥያቄ ልጠይቅህ። ከበእናት እጅ ባልትና በእናት እጅ ባልትና የድርጅቱ ሞቶ ወይም መሪ ቃል ምን ይላል? ለተመልካች ይሰጥ። አራት ሰው እጃው ወጥቷል። ማን ይሞክር? ያው እሱ እናት ለልጇን እንደምትጠነቀቅ እንጠነቀቃለን። በትክክል መልሶታ የሚገርም ነው። የሁለት ሺህ ብር ተሸላሚ ይሆናል። በድምሩ አስር ሺህ ብር ታገኛለ። እንኳን ዘመናዊ ና ተደራሽ የህክምና አገልግሎት ይዞ መጥቷል። የውስጥ ደዌ ሕክምና፣ የህፃናት ሕክምና፣ የራዲዮሎጂ ና የላብራቶሪ አገልግሎቶችን የምታገኙበት በሀያት አካባቢ በቅርብ ቀን የሚከፈት አዲስ ቅርንጫፍ ከመቅረዝ አጠቃላይ ሆስፒታል በቅርብ ቀን ጠብቁን። በእርግጠኝነት ሩቅ ሳትሄዱ ሳትንገላቱ የምትወዱትን የመቅረዝ አገልግሎት ታገኛላችሁ። መቅረዝን ከልብ እናመሰግናለን። በርቱልን ብለናል። ሕፃን ረኡፍ ሰላል አህመድ አሊ አወድ እንኳን ደስ ያለን።